አመሰግናለሁ። መጀመሪያ ጊዜ ስለሰጣችሁኝ እስከ መጨረሻ ደግሞ ብትሰሙኝ ደስ ይለኛል። እኔ ግቢ ላይ ነው ያደግኩት ማደጎ ቤት እና ማለት ቤተሰብ የለኝም ለማለት ፈልጌ ነው። ማደጎ ቤት አባትና እናት የሌላቸው ብዙ ልጆች አለን እና። እዛ እዛ ነው ያደግኩት። ከዛ ስለኔ ታሪክ እናወራቸዋለሁ። አሁን ሊዲያ ማለት በጣም ተጫዋች፣ ቀልደኛ የዋ ነኝማ። ምንም ነገር አላቅም። ግቢ ነኝ ያደግኩት። ከዛ ብዙ ነንና እዛ ነው ያደግነው። ምንም ነገር ተንኮል አናቀ፣ ምንም ነገር አናቀም። ከዛ እዛ ጋር ትምህርት ነበር እስከ አራተኛ ክፍል ግቢ ላይ ነው የተማርኩት። የራሳችን ትምህርት ነበር። ከዛ ከግቢ ትንሽ ራቅ ይላል ወደ ከተማው እና ማዘር ምን ትላለች በቃ ትምህርት ከተማ እንድንማር ትናገርና ከተማ እንሄዳለን። በቃ በመኪና ምናምን ይሄድ ነው የምንማረው። ከዛ ስንሄድ ምንም ነገር አላቅም። በቃ ምንነው አባት እናት ምናምን አናቅም። በአንድ ላይ ነው ያደግናውን እየተጫወትነ። ምንም ነገር አናቅም ከዛ ስንሄድ ደንቦስኮ እስኮ የሚባል ትምህርት አለ፣ እዛ ነው የገባ ነው ሁላችን ሆነን። ከዛ በአንድ ላይ ነው የምንበላው፣ ስነስርዓት አለን። ሰዎች ሁሉ ደግሞ ከየት ነው የመጣችሁት፣ ከዚህ ሀገር ናችሁ ምናምን ነው የሚለው። ጠባያችን፣ ዲሲፕሊን ምናምን ጎበዝ ነበርን። ከዛ እኔ ያወቅኩት አባት እናት ምን እንደሆነ ያወቅኩት ወላጅ ምን ነው የሚባለው፣ የወላጆች ቀን አለ አይደል የዛ ቀን የጓደኞቼ እናት አባት እህት እርስ በርስ ይመሳሰላሉ። እናታቸው አባታቸው ይዞ ሲመጡ በቃ የዛን ቀን ነው ያወቅት። ምንድን ነው እኔ፣ እንዴት ነው ምናምን ግራ ገባኝ። እና ፈረንጇን እጠይቃታለው። ፈረንጇን ምን እላታለው፣ ማምላትና ምን ነው ምናምን ስትለኝ እናቴ የት ነች አንቺ እኮ ነጭ ነሽ እኛ እኮ ማለት እንዴት አድርገሽ አንች አንቺ ለሁላችን የወለድ የወለድሽን ምናምን እላት አለውና፣ አይ ከዛ አይ አደለ እኔ ኮ እናታችሁ ነው ምናምን ምናምን ትለኝና፣ ከዛ ቀርሰዋለው ጨዋታችን ምናምን ምናምን ደዛ እያለ ከዛ ድምፅስ እኮ ረባሽ ነበርኩና፣ ወደ እንባላንሶ የሚባል ትምህርት ተላኩ። ከዛ ሀፍታይም እምበላንሶ ስታቅ እናቴ እንዳልባላሽ ብላ ወደ ቤት ልታስገባኝና አሊኮ እዛን ያማቀው ለአሌክስ በቃ አሌክስ ደግሞ ስለኔ ነገር ያቃል። ነገርኳቸው፣ አካፈልኩት ለአሊክ። በቃ አሊክ ይራዳልኛል በጣም ማለት ይቅርታ። አሊክ ማለት ለእኔ ብዙ ነገር አሳልፈናል፣ ልጆች ሁነን የሆነ ሂስትሪም አለ ከአሊክ ጋር በደንብ ሞር የተቀራረብንበት ሂስትሪ አለኝና ላካፍላችሁ። ይሄ ስምንተኛ ክፍል እያለው ትራፊክ ምናምን ይባላል፣ ልጆች ሲገቡ ምናምን በር ላይ ቁመን ነው የምንጠብቀው፣ እና ከዛ የሆነ ልጅ ነበርና ስምንተኛ ክፍል እያለው ክራሽ ይዘኛል ወደዋለው እና ከዛ ወድጀው፣ ለማንም ሰ መናገር አልችልም። መምሩ ደግሞ በጣም ኃያል ነው። በቃ ለኛ በጣም ያየን ምናምን ነበር ነው። ከዛ አሊኮ የዛን ቀን አሊክ ለራሷ አያውቅም ነበር። ከዛ ብቻዬን ይዤው እሱን ከሱ ለልጁ በቃ በደብዳቤ ምናምን ጽፍለት ነበር። ባጃጅ ባለ ባጃጅ ነው እና ከዛ አንድ ቀን ከእናቴ ጋር እንጠላና ቤት ቀይርኝ ላታለሁ ብዙ ቤት በቃ ክህት በግሩፕ በግሩፕ ነው ቤታችን፣ ብዙ ልጆች ስለሆን። ከዛ እኔ ሰላም የምትባል አለችና ከሰው ጋር መኖር ነው የምፈልገው ምናምን ብያት፣ ኖ ኖኖ ምናምን አለችን። ተጣልኋት ለእናቴ እና ከግቢ ጠፋው በቃ። ወደ ትምህርት ቤት በመኪና ስንገባ ስንሄድ ምሳቃይን ትቼ እዛ ጋር ጠፍቼ እሄዳለሁ። ምንም በቃ እዛ ሱቅ የሆነች ሱቅ ነበረች፣ እና ማንም ሰው አላውቅም ዝም ብዬ ነው የጠፋሁት። በቃ ከእናቴ ስለተጣላው ማለት ነው። ከዛ የዛን ቀን በጣም ጉድ ነበር። በቃ ሁሉ ሰው ግቢ እያወቁ ወዴት ሄደች ወዴት ጠፋች ምናምን። እኔ የሆነች ሱቅ ነበረች፣ እና ወደዛ ነው የገባሁት። ከዛ የዛን ቀን ተጨናነቆ እና አሌክስ ልጆች ነን የነበርነው የዛን ቀን እየፈለጉኝ ምናምን ከአንድ ቀን በኋላ አገኙኝና ከዛ እናቴ በጣም ተቋጣች ተናደደችብኝ፣ ምናምን። ከዛ የዛን ቀን ነው ከአሌክስ ጋር ማውራት የጀመርኩት እና አሌክስ ማለት በቃ እንደ ቴክስት ነው። ለአሌክስ እነግረውና አሌክስ ነው የሚነግረኝ ልጁን ያውቀዋል። እኔ የምወደው ልጁን ያውቀዋልና አሊክ እንዴት ነው ምናምን ብዬ ነግረዋሉ። አሊክ ደግሞ ሁሉ ነገር ነው የሚነግረኝ ለእኔ። ከዛ በድብቅ ሁሉ ነገር እናደርገው ነበር። ስልክ ምናምንም አይፈቀድልኝም ነበር ስልክ የዛን ቀን ልጁ ሲመሰጠኝ በስንት መከራ ደውልለት ነበር እየተደበቅኩ ምናምን። አሊክ ይመጣና በቃ ቤስት ፍሬንድ ነው የነበረው፣ ብዙ ነገር ያገዘኝ አሊክ። የዛን ቀን ደግሞ በጣም ይጨነቅልኝ ነበር፣ በጣም ይወደኛ፣ በቃ በጣም እንጫወት ነበር። እንደ ወንድሜ ነው ማየው። እና ከዛ አሊክ ክረምት ክረምት ላይም ሩቅ ነው ግቢያችን፣ ሽሬ ወደ ከተማ መምጣት አይፈቀድልኝ እዛ ጋ ሁኜ ነው በቃ እየጠፋው እየወጣው ነው ተደብቄ ነው የምወጣው። እና ከዚያ የሆነ ቀን ስምንተኛ ክፍል ፈተና እየተፈተን ለእናቴ እኔ አላቅም ነበር። በቃ በሁለት ወር ምናምን የገባው ይመስለኝ ነበር ወደ ግቢ። አላቅም ነበር ለእናቴ። እናቴ ግን ስለ እኔ ሂስትሪስ በደንብ አድርገሽ ንገሪኝ። የዛን ቀን አስራ አራት አስራ አምስት አደርጋለሁ እድሜ እና ትንሽ ማርያምን፣ ምን አይታወቅም፣ ፈጣሪ ብቻ ነው የሚያውቀው። አሁን እናቴ ምናልባት አይሆን ነው ምናልባት፣ ልታይኝ ትችላለች አሁን እዛ፣ ወይ ደግሞ እኔን የምትመስል እኔን የምትመስል ሴት ምናምን ልትሆኖር። እኔ ማርያምን በጣም ይሰማኛል። እኔ እናቴ እናቴ በጣም ሞድሽ ብታካየሽኝም፣ ወይ ድማ ሌላ ሰው ካሳለፈልሽ እኔ አልቀየምሽም። ማርያምን እኔ አልቀየምሽም። ሁሌ እናቴ ነሽ። የሆነ ችግር አጋጥሞች ነው እንደዚህ አርገሽ። አሪፍ ነው ማርያምን፣ መናኸሪያ ላይ መተውሽ በጣም እረዳልሽ ያለው እናቴ። የሆነ ማለት ስለተቸገርሽ ነው። እና እኔ ማርያምን የሰው ነገር አይታወቅም። እኔ ዛሬ መኪና ገጭቶን ልሞት እችላለሁ ወይ ምናምን፣ እኔ እናቴ አይሽም አይንሽም፣ ብቻ ቅርታሊከይደጋግና ቀስ እንትን ነው ስለማውቀው ታሪኩን እየተረጋጋሽ ህዝቡን አስረዳ።

እኔ ማለት እናንተ ብታስቡት ያለ እናት በጣም ከባድ ነው። በጣም ማለት ነው። ማርያም አሁን ምን ይላለው? ለራሴ ሳስቡ አሁን እሺ፣ ካገባው በቃ ማርያም፣ እኔ አንድ ፈረ ለእሷ መጠየቅ ለራሱ በጣም ነው የሚከብደው። ለስንት ልጆች ብላ ነው እሷ የምትድረን አሁን በቃ እኔ ትልቅ ሀያ አንድ አመት ይሆነውኛል እና ባል ኢቢኤስ እያላችሁ ያላችሁት ጋይስ፣ ላይክ ፎቶ የላትም፣ ስም የላትም፣ የአባት ስምም አታውቀውም። የእናት ሱማክና ያውታ ምንም ነገር የምታውቀው ነገር የለም። ኢቢኤስ ምስትወጣኩ ወይ ፎቶ መያዝ አለብህ ወይ ስም መያዝ አለብህ ብዙ ነገር እንትን ማድረግ አለብን እና ካብዛ ሕጂ ካብዛ ናይ መናሕርያ ዝነብረትን ኣብዛ ምድላይ ምሾ ሲዶ ምክንሩ መናኸሪያ ማለት ጋይስ አውቶቡሶች የሚሰበሰቡበት የአውቶቡስ ተራ ማለት ነው። መናኸሪያ ማለት ነው። የአውቶቡስ ተራ መናኸሪያ ላይ ነው እና በደንብ ይቅርታ አላስረዳዎችም። ከዛ ምንም መልዕክት የለ አላስቀመጠችም። መናኸሪያ ላይ የማይፀብሪ ልጅ ናች ለስራ ብላ ወደ እዛ ፋይሉ ላይ የሚለው ማለት ነው። የማይጸሪ ልጅ ናት። ወደ ዜሮ አራት ቀበሌ የሚባላል እዛ ላይ ያስረከበችኝ የማይጸሪ ልጅ እና ምንም ነገር አላቅም። የእናቴ ፎቶ ቢሆን ስሜ ለራሱ አይታወቅም አለ አይደል በቃ ልጅ አግኝተ ወደ ሰው መስጠት አታቅም። በቃ እሷ ለራሱም አታቅም። እኔ እንዴት እንደሆነ አላቅም። ለዛ ነው አሌክስን ተደዋወልንእና የሊዲያ ይቅርታ አልጠይቀሽ እንዳይደብርሽ እና ስለ ፋሚሊ ነገር እንዴት አረግሽ ምናምን አለኝ። ከዛ አይ አልኪ አልችልም እኮ ኢቢኤስም ብፈልግ ፎቶ ምንም ነገር የለኝም። ምንም ነገር ከሌለች ደግሞ እንዴት አድርግ፣ እንደዚህ አርጋችሁ ፈልጉልኝ ልላቸው እችላለሁ። ለራሴ በቃ ምን እንደማረግ ጨነቀኝና ከዛ እስኪ ሊዲ አንድ ቀን ጊዜ አመቻችተን እንደዚህ እናረጋለን ብሎ እነገረኝ ማለት ነው። ከዛ ደግሞ እኔ ግቢ ሁለት የጠይቅ ያለው ኦፊስ ላይ አሉ የሚፈልጉ ምናምን እና ፋሚሊዬ ፈለግልኝ አልኳቸው። እኔ ከዛ ፈለጉልኝ አንድ ቀን ከዛ አልቻሉም። እንደገና ስምንተኛ ክፍል እያለም እሱን ስሰማ በቃ ፋሚሊ ፈልጉልኝ ሌላ ሰው መጥቶ ኦዶፕት ሲያደርግ ሌላ ሰው መጥቶ ፋሚሊ ሲገኝበት ፋሚሊ ያላቸውም አሉ። እኛ ጋር ግን መቼ ናት የኔ እናት መጥታ ልጄን ልውሰዳት የምትለው ብዬ ሁሌ ሁሌ አይምሮ ላይ አለ። መቼ ናት እናቴ መጥታ ልጄ፣ ይቅርታ እንደዚህ አድርጊያለሁ ብላ የምትወስደኝ ብዬ ሁሌ አስቤ ያውቃለሁ። ሁሌ ነው ለራሴ በቃ እጓጓለሁ። ይሆናል አይደል የምትጓጓበት ነገር በቃ ሁሌ እናቴ ወይ ደግሞ መንገድ ላይ ሲሄድ በቃ እንደዚህ የምታየኝ ምናምን ሆኖ ነው የሚሰማኝ አንዳንዴ። እና ከዛ ደግሞ ሽሬ ላይ አስራ ስምንት ሲሞላህ ደግሞ ትወጣለህ ከግቢ እና ከግቢ አስራ ስምንት ሲሞላኝ ወጥቷ እና የተወሰነ ብር ሰጡኝ እና ከዛ ቤት ኪራይ በጣም ውድ ነው። ከዛ ትምህርት ተማሪ ነኝ። ከዛ ብር የሰጡኝ ብር አንድ ሰላሳ ሁለት ሺህ ምናምን ይሆናል ነው የሰጡኝ እና እሱን አሁን ቤት ኪራይ ደግሞ አምስት ሺህ ነበር የተከራየው ይኖራል በቃ፣ የስራ እድል ብዙ ስላለ ብዬ ወደ አዲስ አበባ በቃ ምንም ነገር በቃ ጓደኛ ያለች እና ደውዬ ልምጣ አልኳት እና እኔ ጓደኛ የቤት ነው የምኖረው፣ ባላ ትዳር ነች እሷ ከዛ ልምጣና በቃ ፈጣሪ አንተ ታውቃለህ ፈጣሪ ስራ ካገኘው አሪፍ ነው በቃ እኔ ሰርቼ ላይ ደረጃ ደርሼ እናቴ የምፈልግ ነው የምፈልገው እና ፋሚሊ በጣም ነው የማመሰግነው እንደዚህ አድርጋችሁ ስለምትሰሙኝ እድል ስለሰጣችሁ። ችግር የለውም ሊዶ እሰማ ለግን በትንሽ ላስረዳችሁ ነውና የተማርነው ከአምስተኛ ነው ክፍል ከስድስተኛ ክፍል ጀምረን የተማርነው ግን በፍቅረኛው ምክንያት በነበረው ምናምን ትምህርት ወደ ሃይስኩል እናትገባ ወደ ሌላ ትምህርት ቤት እንድትገባ ነው የተገደደችው እና ሳትፈልግ ኖረስ ሁላችንም ይገባ። በልጅነታችን ያላፈቀረ ሰው የለም። ሁላችንም እናፈቅራለን። እያፈቀረ ነውና እንኖራለን። ከዛ ከልጁ ጋር ተለያየች። ልጁ ደግሞ እኔ አብሮ አደጌ አብሮ አደጌ ሳይሆን መንድሮ አለ። አንድ ክብ ቤት አለ ብዙ ቤቶች ያሉበት እዛ አንድ እንትን አንድ ሎታ ላይ ነው ያለ ነው የምንኖረው ከልጅ ጋር የነበረው እና

ከዛ ሴትዮዋ ደግሞ ወደ እንትን ያደገች ስትመጣ ሊዲያ ቤተሰቦች የፈልጉ ስትባል ሴትዮዋን ትፈለገች ተፈለገች። ይሄ ወረቀት ነው መሰለኝ በውስጥ መፈልጉ ካላቸው በውስጥ እንልክላቸዋለን። እና ስትፈልግ ሴትዮዋ ደግሞ አልተገኘችም። ማይፀብሪ ስትፈልግ ሴትዮዋ የሚያውቃት ሰው የለም። እና በሰዋይ ነው ከዛ በኋላ ደግሞ አስቡት ኢትዮጵያ ሁና ላይ የሰው ቤት እንዳልኳችሁ ነው። እዚህ ሀገር ስትሆን እኔ ትንሽ እስከምደራጅ ጊዜ እቆያለሁ፣ ለልቆይ እችላለሁ። እዚህ ሀገር የግቢሽ ስም ሲኦሲ ነው። ሲኦሲ ሊዝ በት ነው የግቢሹ አይ አይደለም፣ አብርሃም ኦዋሲስ፣ አብርሃም ኦዋሲስ፣ አብርሃም ኦዋሲስ ነው የሚባለው የግቢው ስም ማለት ነው። እና በዚህ የሆነ በዛ ጋይዝ ዩቱብ ላይ ትይሄ ምድ ይባሉ ኢቢኤስ ላይ እንዳትቀር ደግሞ ፎቶ የላትም፣ ስም የላትም፣ አድራሻ የላትም መልካቸው ሆስፒታል ላይ የሚገኙ ሆስፒታል ላይ እንትን ያሉትን ጋይስ ይገኛሉ። ልጆች ጋይስ ሆስፒታል ላይ ከተወለዱ የወለደችበት ቀን፣ የእናት ስም ምናምን ስል በዛ አድርገህ ልታገኛት ትችላለች። እና መ መቼ ዓመተ ምህረት ነው? መዓዛ ዓመተ ምህረት እዩ። አሁን የት ነች? አዲስ አበባ ነች። ኣድረስ ሙሉ ኣድረስ ኣይትዛረበ ግን ኣበይ ክከባብልኽ ትከባቢ ሽሙ ትዓብ ከምዚ ሓሙሽተ ግደ ዝበሃል ኣሎ ብዓድና ኣየር ጤና ነው ይባሉ። ጋይስ ያ እቤስ ትሂድ። እኔ እኮ ግን አልገባችሁኝም። ላይክ ሃቢባ ጋር ሃቢባ ድሞ ኮንታክት የለኝም ጋይስ ኮንታክት ያለው ሰው ካለ ወይ ላስገባችሁና አንዳንድ ምክሮችን ቢሆን ሌላ ምናምን ማገዝ የምትፈልጉ ካላችሁ በላይክ የሚባለው በፋይናንስ ማገዝ የምትፈልጉ ካላችሁ በውስጥ አውሯት፣ በደንብ አርጋሷት፣ አወራት ያላችሁ ዴም ትመልስላችኋለች። እኔ አሁን አሁን እንትን የምፈልገ ግን ወይ ሀቢባን የምናገኝበት ነገር ኦር ደግሞ በዚህ በዚህ በዚህ አርገት ልናገኛት እንችላለን። መሲ ቡርጅስቶን ላይ ብዙ እንትን አደለችም ያለች ሁ መሲ ቡርጅስቶን ምስጅስቶን እስኪቆይደናል ሼር እስኪ ያድርጉላት ጋይስ። ምስጅስቶ ወይም ደግሞ ከሀቢባ ጋር ፍሬንድ ያላችሁት አቡጋ ዜድ። አሁን አለች ሀቢባ አሟታል። ያ ነገሮች በቃ አንዳንድ ምክሮች የምትሰጡ ካላችሁ ወይም የሆነ የሆነ ነገር ማውራት የምትፈልጉ ካላችሁ ላኩና

አንድ ጊዜ ሼር አድርጌላታለሁ። ዝድን አንዳንድ ጊዜ ህይወት እንደ እኔ ላውራ አሌክስ ሰላም እንዴት ናችሁ? ሰላም ትግስት እንዴት ነሽ? እግዚአብሔር ይመስገን አለው። ከእዛችሁ ብዙ ሳውራሽ ነበር የኔ ቆንጆ። አ እኔ ማለት በአንደኛ እዛ ድርጅት በድርጅቶች በእንደዚህ ኮንታክት አለኝ። እንደገና ማለት በሌሎች ድርጅቶች እና ደግሞ ዋና መስሪያ ቤት መቀሌ ላይም እንደዚሁ ይሄን የቅድመውን ኤስ ኦ ኤስ ስል የነበረው መቀሌ ላይም እንደዚህ በትግራይ በየክልሎች ላይ ብራንች ስለነበረ እኔ የምሰራበት ቦታ ላይ የምሰራበት ድርጅት እንደዚሁ ኦርፋኔጅ ላይ ነው እና አሁን እኔ እሷን መጠየቅ የምፈልገው ምን መሰለክ፣ አንድ ድርጅት ሲረከብ፣ አንድ ህጻንን ሲረከብ ሙሉ ፋይል ይረከባል። ማለት ሙሉ ፋይል ስል ስለ ልጅቷ ፋይል ሳይሆን የተገኘችበት ቀን፣ የተገኘችበት ቦታ ማለት አሁን ቀጥታ ወደ ያስረከበችው ሴት ከፖሊስ ጋር ኮንታክት ኑሯት ከሆነ ነገር አድርጋ ነው ለድርጅት የምትሰጠው። ያ ድርጅት የሚረከብበት እንትን ሙሉ ፋይል አለው። መጀመሪያ ያሳደገችዋ እዛ ድርጅት ውስጥ ያለችዋ ሴትዮ ሙሉ ፋይሏን ትጠይቅ። ሜቢ ፋይሏ ከክልል ወደዚህ አሁን ምናልባት ዋና ሄድ ኦፊስ አዲስ አበባ ላይ ካለ አዲስ አበባ ላይ ያለውን ነገር የማቀው የማቀው ድርጅት ከሆነ እኔ እንትን እላለሁ አግዛለሁኝ። ግን እዛኛው መጀመሪያ እዛ አሁን የነበረችበት ያደገችበት ድርጅት ፋይሏን ሙሉን ዓመተ ምሕረቱን ቀኑን ያስረከበዋን ማለት ያስረከበችው ሴትየዋን ስም የቤቷን እና የሴትየዋን አድራሻ ሁኔታዎች በሙሉ እዛው ከፖሊስ እንትኖች ጋር ካለው ኮንታክት ተቀበል። ይሄንን ታረጋግጥ። አሁን እሱ ጋር አንተ ጋር ያሳየኸውንም እንትን ትግርኛ አሁን ብትልክልኝ እኔ ትግርኛ ማንበብ ስለማልችል እንትን ማለት አልችልም። እዚህ ግን ይሄ አሁን ትልቁን ነገር የራሷ አዛ ጋር የተመዘገበ የሚገርምህ ነገር ሌሎች ድርጅቶች ስትገኝ የነበረባትን ሁላ ጠባሳ ሳይቀር ነው የሚመዘገበው። አይደለም የልጅቷ የተገኘችበት ገለዋ ላይ እንኳን ለመለያ ያሉት ነገሮች ይመዘገባሉ። ስለዚህ ይሄንን ነገር በደንብ ታጣራ። ከዛ በእለቱ እንደዛ ቦታ ላይ እንትን ያለ ሰው ኢቤስም ሆነ የትም ቦታ ላይ ለመሄድ ሰዎችን ለማስረዳት የሆነ ነገር መያዝ መቻል አለባት። እንዲህ ቦታ ላይ ተጥሎ ነበር፣ ተገኝቶ ነበር፣ በዚህ ቀን በዚህ ሰዓት የጣልሽ እናት ብሎ ለመጠየቅ እዚህ ሚዲያ ላይም ያ ይጠቅማታል። እና እኔ እሷን ልጠይቃት የምፈልገው ሄዶ ፊስ አዲስ አበባ ላይ አለ ወይ? ይሄንን እንድትመልሽልኝ እፈልጋለሁ። የኔ ቆንጆ ሊዱ ባልሳሳት፣ ሰላምነሽ። አይ አይ፣ እንጃ አላውቅም። እሱማ ግን እዛ ላይ እኮ እዚህ ጽሑፍ ላይ አለ። ሄድ ኦፊስ አለ የለም? አላውቅም፣ ይቅርታ። የውጭ ሆላንድ፣ የውጭ ድርጅት አደል እ አሁን ይቺ ልጅ ማለት ነው የእናቷን አስረክበቻት ሴትዮ ለራሷ ለስራ አሽር መጣ። ከማይ ፀጉር የሚባል አገር አካባቢ ማለት ነው፣ ወደ ባስ ተራ ላይ ነው ያገኘቻት። ከዛ እሷ አስረከባቻት ሄደች። ገባሽ ኣዚ ዴታ ለች ዘይደወለ ፕሊስ ዘየላ ንዕባ ዘይ ድሓንሳብ ፕሊስ ደለይ ከለኹ ከዛ አሁን ሁለተኛ ደሞ ለመፈለግ ወታ ነበር ጠይቃት ንበር ከዛ ሰዎቹ ወደ ማይ ፀብሪ ሄደው ለራሱ ብሱማ ቢያጣሩ ለራሱ ሊያገኛት አልቻለም። አሁን ኢቢኤስ ላይ ወጥታ ግን ምንም እንትን ነገር የላትም፣ ይችልች ፎቶ ናቷም የላትም፣ ስምም የላትም። እንዴት ማድረግ ትችላለች? እኮ እሱን አሁን እኮ ይኸውልህ አሁን እሷ ሊዱ ወደ ድርጅቱ ስትመጣ አሁን እቺ ያስረከባችው ያስረከባችሁ ሴትዮ ኬታ መጣሽ እንዳትባል እኮ የሆነ ነገር እንዝም ብላ ሰታ አትሄድም። የሆነ ነገር መረጃ ትሰጣለች። አንደኛ የተገኘችበት ቀን፣ የተገኘችበት ቦታ፣ ዓመተ ምሕረቱ አሁን እኔ ልጄን ብጥል አሌክስዬ፣ እኔ ብጥል መናኸሪያ የጣልኩበትን ቀን አመተ ምህረት ምናምን አለ አይደል እንደዚህ ሶሻል ሚዲያ ላይ ወይ ደግሞ ኢቤስ ላይ ይሄ ነገር ሲንሸራሸር ማለት እለቱ ቀኑ ምናምን ሲመሳሰል እንትን ይባላል ይሄ አንድ በጣም ትልቅ እንትን ነገር ነው ሁለተኛ ደረጃ ደግሞ ቁልፍ ነገሩ እዛ ጋር የተመዘገበ ነገር አለ ዝም ብሎ እንትን አይሆንም እዛ ፋይል ላይ የተመዘገበችው ነገር አለ ስለ ልጅቷ ያለ ደግሞ አንድ ድርጅት ያለ ፖሊስ እውቅና አይቀበልም አሌክሶ